አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል 37 የቀጠለ። መሬምም እንዳፈህ አድርገው፣ አባዬ እኔም የምፈልገው ከአህመድ ጋር ተጋብቼ አንተም የእሱ እናት ኦማም አህመድም እኔም አንድ ሰፊ ግቢ ውስጥ በጋራ በፍቅር ሁሌ እየተያየን አብረን እንድንሆን ነው እንድንኖር ነው። በቃ እንድንለያይ አልፈልግም። በአንድነት አብረን እንድንኖር እፈልጋለሁ አለቻቸው ጋሻ አክመልም ወደ ካናዳ መመለሱን ትተሸዋል ማለት ነው ሲሉ ጠየቋት መሪምም መለሰች አዎ አባ ከዚህ በኋላ ወዴትም አልመለስም እኔ እኮ ለሀገሬ አስፈልጋታለሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ እንድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ እኔ በጣም ሰላም ነኝ፣ አልሐምዱሊላ እንዲ እንዴ ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራቸሁ የቆዩ አገሬ ላይ በፍትህ እና በሕክምና ሙያ ብዙ ብዙ የጎደሉ ነገሮች አሉ። ታውቃለህ አይደል? በገንዘብ የሚደለሉ ዳኞች፣ ጠበቆችና ብዙ የህግ አካላት ፖሊሶችን ጭምራሉ። በዛ ጉዳይ በህግ ባለሙያነቴ አገለግላለሁ። ልክ እንደዚህ ሁሉ ደግሞ በሕክምና እጦት ለከፍተኛ እንግልት ተዳርገው በሕክምና እጦት ምክንያት የሚሞቱ ብዙ የሀገሬ ሰዎችን ለማከም ለማከም በሕክምና ሙያዬ ደግሞ አገለግላለሁ። በቃ ለሀገሬ ብዙ አስፈልጋታለሁ። አንድ ነኝ፣ ግን አንድ ሺህ ሆኜ ለማገልገል የባሌን ሀቅ እየጠበቅኩኝ ጌታዬን እያስደሰትኩኝ አገሬን ማገልገል ምርቃትህን እየተቀበልኩኝ መኖር ነው ምፈልገው እምፈልገው አለቻቸው። ጋሻክመልም አክመልም እንዴት ያለሽ የተባረሽ ልጅ ነሽ መሬምዬ። እኔ አንቺን ካገኘው በኋላ ልክ ለሀገርሽ እንደምትሆኘው ሁሉ ለእኔም አንድሽ ነሽ። ከላይሽም ከታችሽም እኮ ሌላ የለሽም ብቸኛ የኔ ፍሬ ነሽ፣ የዘር ግንዴ የሚቀጥለው በአንች ነው። አላህ የልብ መሻተሽን ሁሉ ይሙላልሽ። የተመኘሽውን ሁሉ ኸይር ያርግልሽ። በልቦናሽ በቀልብሽ ያሰብሽውን ሁሉ መልካምን ሁሉ ላንቺ ያርግልሽ። ያላሰብሽውን ርዚቅና ኸይር ሁሉ ካልታሰበ ቦታ አምጥቶ ላንቺ ሙሉ ያርግልሽ። ይወፍቅሽ፣ ልጄ ኸይር ይወፍቅሽ። አግኝ እንጂ በፍጹም አትገኝ። መልካም የተባለ ሁሉ በእናንተ ላይ ይሁን። አላህ ትዳራችሁን በሰመረ ራህመት ይባርከው። ልጄ እኔ ሁሌ ምርቃቴ ከአንቺ ጋር ነው። አሁንም ጀግና ነሽ፣ ጀግና ሁኝልኝ፣ ጀግና ሁኝልኝ፣ የኔ ልጅ ጀግና ሁኝልኝ አሏት። ምርቃታቸውንም አሜን እያለች በፍቅር ትቀበላችን ተቀበለችና እጃቸውን ሳመቻቸው፣ እሳቸውም ግንባሯን ሳማት። በዚህ መሃል ጠበቃው መስፍን ደወለላት አንስታ ሄሎ ስትል እንዴት ነሽ መሪየም ቀጣዩ ስራችን ምን ይመስላል የነገው የፍርድ ቤት ቀጠሮ ላይስ ምን ታስቢያለሽ ብሎ ጥያቄ አቀረበላት ክፍል ሰላሳ ስምንት እነ ሱላይማን ሆቴል ገብተው እየተመገቡ በደህናም እየተጫወቱ ነው በቅርብ ሰዓት ደግሞ አንድ ባልደረባ ተጨምሯል ይኸውም ጠበቃው መስፍን ነው። መስፍን አብሯቸው ከጨዋታው በኋላ ንግግሩን እንዲህ ሲል ቀጠለ። የቀድሞው አህመድ የአሁኑ ሱለይማን በድጋሚ ጤና ስለተመለሰ በጣም ደስ ብሎኛል። እንኳን ደስ አለህ ማለት ወዳለሁ። አንተ በጣም እድለኛ ሰው ነህ። አየህ፣ ፈጣሪ ሰዎችን ሲወድ በተሻለ መንገድ ይንከባከባቸዋል። በጣም የሚገርም ነው። ልክ እንደ አንተ ልክ እንዲት ጎበዝ ሼፍ ነው። አንተ ቂጣው በአንድ በኩል ሲያር ወደ አንዱ እንደምትገለብጠው፣ አንዴ እንደ አስፈላጊነቱ ማንነትህን እየቀያየረ አንዱን እያስታወሰ አንዱን እያስረሳ በጣም ተንከባክቧል። ይህ ደግሞ በቀደመው ዘመንህ ጌታህን ምን ያህል አገልጋይ እንደነበርክ ማሳያ ነው። አደጋው ደርሶብህ አይኖችህን አተህ በተጎሳቆልክ ጊዜ ማስታወስን ነፈገህና የነበርክበትን እንድትረሳ አደረገ። በዚህም ወደ ኋላ ተመልሰህ አግኝቶ ማጣት በሚሉት ክፉ በሽታ እንዳትሰቃይ በነበሩህ ነገሮች እያስታወስክ በመጥፎ ስሜት እንዳትዋልልና እንዳትጎዳ ትላንትና እየና እየናፈክ ትላንትን እየናፈቅ ዛሬን እንዳትጠላ ስለፈለገ የአህመድነት ትዝታህን በሙሉ አስረስቶ እንደ አዲስ ወለደህ። ከዛ ደግሞ እኚህ የመሰሉ እናት ላንተ ተንከባካቢ አድርጎ ከተኛህበት ከወደክበት ከዛ ገደል ስር እንዲመጡልህ አደረገ። ማንነትህን እንኳ ሳያውቁ እረዱህ። ከዛ አልፎ ተርፎ አይኖችህን በተመለሱ አይኖችህ በተመለሱ ሰዓት ሱለይማንነትህ ቢቀጥል ኖሮ የምታየውን ሁሉ አታውቅም ነበርና ገና አይንህ ከመስራቱ ወደ አህመድነትህ መልሶ ከነበረው ታሪክ ጋር አገናኝህ። ታዲያ ፈጣሪ ባንተ ላይ የሰራውን በማን ላይ ሰራ? የሚገርም ነው አለ። በመስፍን ንግግር ሁሉም ተደንቀዋል። መስፍን ንግግሩን እንዲህ ብሎ አገባደደው። አንድ ጓደኛ ነበረኝ። ሙስሊም ነው እና አንዲት የነገረኝ ቃል እስከ ዛሬ አይረሳኝም። ቁርአናችሁ ላይ እንዳለ ነግሮኛል፣ ሶስቱ ጓደኛሞች አለና ቁርአን ላይ የተጠቀሰውን የአስሓቡል ካሀፍ የሶስቱንም ባልደረቦች ታሪክ በግርድፍ በግርድፍ እንዲህ ነገራቸው። እነዛ ጓደኛሞች አብረው በነበሩበት ሰዓት ውሻቸው የተከተላቸው ወደ ዋሻ ውስጥ የገቡት አዎ፣ እምነታቸውን አንለቅም ብለው ዋሻ ውስጥ ስለገቡ ፈጣሪ በእነሱ ላይ ውለታ ማዋል ስለፈለገ ዋሻው እንዲዘጋና ለሶስት መቶ ዓመታት ያህል እዛው እንዲተኙ አደረጋቸው። ውሻቸውም ከእነሱ ጋር ነበር። አስበው እስቲ ለሶስት መቶ ዓመታት ያህል በእንቅልፍ ላይ ሆኖ ሳለ ፀሐይ በምስራቅ ስትወጣ ፈጣሪ እነሱን ወደ ምዕራብ ያገላብጣቸው ነበር። ፀሐይ ወደ ምዕራብ ስትዞር ደግሞ እነሱን ወደ ምስራቅ ያደርጋቸዋል። በዚህ መልኩ ሶስት መቶ ዓመታትን አንድም ቀን በፀሐይ ምክንያት መጥፎ ጥውለጋ ጥውለጋ ውስጥ ሳይደርሱ ተንከባክቦ አኖራቸው። የአንተንም ታሪክ እንደዛ ይመስለኛል፣ በዚህም በዚያም እያገላበጠ በጣም ተንከባክበሃል ተንከባክበሃል። እንዴት አድርገህ እንደምታመሰግነው እንግዲህ አንተ ታውቃለህ አለና ልቡን አሞቀለት። ሱላይማን ከመስፍን በሰማው ነገር በእጅጉ ተደሰተ። አለውም በጣም አመሰግናለሁ ወንድሜ። ነገሮችን የተረዳህበት መንገድ በጣም ረቂቅ ነው። በጣም ልክ ነህ። የፈጣሪ ሞገስም የገለጽክበት መንገድ ያስደንቃል። አዎ ጌታችንን በተረዳ ነው። ልክ ነው። ልንርቀው ልንቀርበውም ልንቀርበው የምንችለው ባወቅ ነው። ልክ ነው፣ ይበልጥ ለሱ የተገዛን የምንሆነው። አየህ አውሮፕላን ላይ አጠገብህ ሳለ ትልቁን ትልቀቱን ትረዳዋለህ። ግን አየር ላይ ተነስቶ በመንሳፈፍ እና በመራቅ ላይ ሳለ፣ ቅርጽ የተቀየረ በጣም ትንሽዬ የሆነ ያለ ይመስልሃል። አውሮፕላኑ ላይ ምንም አይነት ቅርጽ አልተቀየረም። አንተ ግን ከአውሮፕላኑ እየራክ ስለሄድክ አውሮፕላኑ ያነሰ ይመስልሃል። ፈጣሪም አምሳያው እንደዛ ነው። ከፈጣሪ በራቅን ቁጥር በጣም እያነሰከው እያሳነስከው ለሱ ያለህ ቦታ እያነሰ ይሄዳል። በቀረብክ ቁጥር ደግሞ አምልኮትህ እና ፍርሃትህ፣ መገዛትህ እየጨመረ ይሄዳል። ለዚህም ነው አንድን እቃ ያመረተ ፋብሪካ ስለ እቃው ይበልጥ ጥልቅ እውቀት አለው። እኛም የፈጣሪ ፍጡሮች ነንና ከማንም በላይ እሱ ያውቀናል። በመንገዱ ብንጓዝ ብዙ እናተርፋለን። ባይነኝ አለ ሱለይማን ማሜም። የድርሻውን አከለበት የጌታችንና የአምላካችን ሁኔታ ብንረዳና መቅረብ ብንችልማ ምንኛ እድለኞች ነበርን ትላላችሁ ውድና የተከበራችሁ የቻናል ቤተሰቦች፣ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ቀጣይ ክፍል አለው። በጣም ረጅም ስለሆነ ነው አጠር አጠር የማደርገው ማለት ነው። እና ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለነበረ ቆይታ ከልብ አመሰግናለሁ።